ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን። ብዙ ጊዜ ሁላችንም በጣም ስንጠይቅ የነበረው ጥያቄ ዛሬ ተመልሶልናል ማለት ነው። እሱም ምንድን ነው፣ ብዙ ሰው ቶፊቅ የትሄዱ ነው፣ ቶፊቅ ምን ሆኖ የጠፋው? በጣም ቆይተናል። ሶሻል ሚዲያ ላይ ያሉ ብዙ ሰው ቤት አያለሁና የሆነ ጊዜ አንዷ ለዛም ፌስቡክ ላይ ምናምን ቶፊቅ ምን ሆኖ የጠፋው፣ ቶፊቅ ከሶሻል ሚዲያ ጠፍቷል ምናምን ብላ ነበረና ትናንት በአጋጣሚ ማራ እያዘነች በጣም እምባ እየተናነቃት ቶፊቅ ስላለበት ሁኔታ እሷም በደረሳት መረጃ ነው የተናገረችው ማለት ነው። እና በዚህ አጋጣሚ አንዳንድ ሰዎች መጥፎ ኮሜንት የምጽፉ በጣም ያልሆነ ነገር የምትጽፉ ሰዎች ያማል። ምንም ቢሆን እሱ ምንም ያደረገው ነገር የለም፣ የበደለው ነገር የለም። ከዞፊያ ህይወት ጋር የምትናኙት ማለት ነው። የእሷ አምባ ነው እንደዚህ ያደረገው የእሷ እሷ ስላለቀሰችብን። እሷ ምን ሆነች? ምን አደረጋት? መልሱልኝ። ቆይ ምን አደረጋት ገደላት? ደበደባት? አስራባት? ብሯን ወሰደባት? ለዛም እግዚአብሔር ይስጠው ማለት ነው። ከሱ ጋር ሆና ፈምሳ የውሷ ዛሬ ላይ አንድ ቪዲዮ ስትለቅ በመቶ ሺህ ምናምን የሚቆጠር እይታ ነው የሚታይላት ማለት ነው። እሷ ምንም አደርጋኝ። አንድ ሰው ይዋደዳል፣ ይፋቀራል፣ ካልተግባባ ካልተስማማው ይለያያል ማለት ነው። ምንም ያደረገው ነገር የለም እሱ ማለት ነው። እና በአጋጣሚ የሆነ ጊዜ እኔ አስታውሳለሁ ማለት ነው ቶፊቅ የዩቱብ ስልጠና ምናምን ብሎ ወደ ክፍለ ሀገር እንደሚሄድ ምናምን የመጨረሻ ቪዲዮ ሰርቶ ነበረ፣ ማለት ነው። እና ወደ ወሎ ሄዶ ነበረ። ወደ ወሎ ሄዶ ነበረ ለስራ አለች። ከዛ በኋላ ደግሞ መርሳ የምትባል ከተማ ደግሞ አለች። መርሳ የምትባል ከተማ የቤተሰብ ሰርግ ነበረ። የቤተሰብ ሰርግ ማለት የቤተሰብ ሰርግ ላይ ባሉ ሰዓት፣ በዛ ምክንያት የቤተሰብ ሰርግ እያለ ምክንያት ያው መኪና ተሽከርክሮ መኪና እያሽከረከረ ቶፊቅ እንደ አጋጣሚ ያው ቶፊቅ መንጃ ፈቃድ መኪና መንዳት ማሽከርከር ስለሚችል እዛ ቦታ ላይ እሱ ነበር መንዳት የሚቻለው ማለት ነው፣ እና በአጋጣሚ ቶፊቅ መኪና ተከራይቶ መዜነዱ ፍሬን እምቢ ይለዋል። ማርያት እንደተናገረችው ፍሬንም ቢለዋል ና ከፍሬሙ ጋር ሲንሲል ምን ሲል አለች ና ያለው አማራጭ ግዴታ ፍሬን ለማስለቀቅ ሲባል ምንድን ነው ከሆነ ነገር ቦታ ጋ ነው መጋጨት ያለበት ማለት ነው፣ ወይ ከግንድ ጋ ነው ምናምን ማለት ነው። ያ ፍሬን ከዛ ካልተጋጨ በቃ ያሉ ነው ብዙ ሰው ህይወት ይጨርሳል ማለት ነው። ብዙ ጊዜ ካህያችሁ ቲቪ ላይ ምናምን በጣም በቃ ፍሬን አንዳንድ ጊዜ የቀን ገዱል በቃ ይግጠማችሁ በያላችሁበት ማለት ነው። ሳይጣን ጎዶሎናት ማለት ነው። እግዚአብሔር በምን ምክንያት የሆነ ነገር እንደሚያመጣብን አናቆ ማለት ነው። ሁሉ ነገር ከንቱ ነው። ዝና ከንቱ ነው። ውበት ከንቱ ነው። አያችኋል? ግን ምንም ያደረገው ነገር የለም። የእውነት እኔ በጣም አስለቀሰችኝ፣ በጣም አሳዘነችኝ ማለት ነው እና አያችሁ አይደል እሱ ያላሰበው እሱ ቤተሰብ ጋር ሰርግ ሄጄ ይቀላቀላል ከቤተሰቦች ጋር ደስተኛ ሆኝ የቤተሰቦችን እድራለሁ ምናምን ብሎ ነበር ያሰበው ማለት ነው ግን እሱ እንዳሰበው ሳይሆን አምላክ የፈቀደ ሆነ ማለት ነው ህይወት እንደዝችናት ማለት ነው ገባችሁ አደለ በዚህ አጋጣሚ ትምህርት ውሰዱ ማለት ነው ብዙ ሰዎች ማለት ነው በገንዘባችሁ የምትመኩ በውበታችሁ የምትመኩ በቃ ብዙ ብዙ ብዙ ነገር የምታደርጉ ሰዎች ይሄ ነው በቃ እግዚአብሔር ይሄ ነው። በሆነ ምክንያት ላይ የሆነ ነገር ላይ ፊል ያደርግና ይበላሽባችኋል ማለት ነው። አያችሁ ቶፍቅ ሲሄድ ነው ከፍሬን ጋር ከግንድ ጋር ሲጋጭ ግዴታ ፍሬኑን ለማስቆም ሲባል ግዴታ ከግንድ ጋር መጣበቅ አለበት፣ መጋጨት አለበት። ሲጋጭ ምንድን ነው የአንድ ሰው ህይወት ጭንቅላቱ ጭንቅላቱ ተጉርቶ ዘመድ ነው። እሱም ዘመድ ነው ተባለ። ጭንቅላቱ ተጎርቶ ወደ ውስጥ ለምፈሷል አለች። ያው እሱ እሱ ሰውዬ ያው በክምና ምናምን እንዳለ አናቅም። ከዛ ደግሞ አንድ ሰው ደግሞ የሰው ህይወት አልፏል ማለት ነው። አንድ ሰው ህይወት አልፎ ነበር። በአጋጣሚ ደግሞ በአጋጣሚ ደግሞ ቶፍቅያን አደጋ ሲያደርስ ምን ሹሮች ፖሊሶች ነበሩ፣ የሰፈሩ ጸጥታ አካል ማለት ነው። እና ግን አንዳንድ ጊዜ ብስማን በወልድ በጣም እኔ ዚህ ላይ ጓደኞች ቶፊቅ ደግሞ በቃ አንተ አምልጥ ሂድ ብሎት ቶፊቅ በዛው ጫካ ውስጥ እንደገባ አልተመለጸም ማለት ነው። እና አሁን ስለዚህ ማብረሪ አልተናገረችም። መኪናው ይታሰር ፖሊስ ቶፊቅ ይታሰር ምን ይሁን የሚታወቀው ነገር የለም። ነገር ግን በትንሹ የምታውቀው መረጃ ይሄ ነው። በቃ ያለበት ሁኔታ ይሄ ነው። ይሄን ራሱ ልናገር የቻልኩበት ምክንያት በጣም ብዙ ሰው ስጠይቁኝ ቶፊቅ የት ሄደ፣ ቶፊቅን አናየውም ስትሉኝ የተናገርኩት ወንድሜ ይናቀኛ ላይ አለች ነበረና የእውነት አንዳንድ ጊዜ የሰውን ጥቅም የምናውቀው ሲለየን ነው ብላለች ማለት ነውና፣ አብራችሁ ሲኖሩ እውነት ነው አንዳንድ ጊዜ እንደፈለጋችሁ አይታወቃችሁ የዛ ሰው ጥቅም ማለት ነው ሄሎና ስትሉት ስለሚመጣ ያ ሰው ስለምታውቁ አብራችሁ ስለ የዛን ሰው ጥቅም አታውቁትም። ግን አሁን ቶፊቅን ደውላ ማግኘት አይችልም። ይሄን ይህን ሁሉ መረጃ ያገኘችው ከሌላ ከሌላ ሰው ነው። እንደ አጋጣሚ እሷ ራሱ የዚህ ጽዋ ተካፋይ ነበረች ማለት ነው። እንደ አጋጣሚ እኔ ቅሪ እኔ ለእኔም ትኬት ተቆርጦልኝ በሆነ ምክንያት በስራ ምክንያት ነው የቀራውት እንጂ እኔም ሊሄር ነበረ ከነሱ ጋር ግን እኔ ቀራው። ከዛ በኋላ ከዛ በፊት ሲሄድ ሳይድ በፊት በጣም እናወራ ነበረ። በኢንስታግራምም በሁሉም በሶሻል ሚዲያ ላይ ግን ከዛ በኋላ የመጨረሻ ካወራም በኋላ ተገናኝተን አናቅም። በሶሻል ሚዲያ፣ በፌስቡክ፣ በኢንስታግራም በብዙ ነገር ፈለግኩት፣ አጣሁት። ሲጨንቀኝ ነው ፈርኘው ቶፊቅ እግዚአብሔር